የልጅ ጂ እንዴት ክርስቲያን ሆንሽ? አሏት አይደለም ኢየሱስ ክርስቶስ አምላክ እንደሆነ አመንኩኝ አለች። ሶ ኢየሱስ ክርስቶስ አምላክ እንደሆነ አመንኩኝ ካለች አምላክ እንደሆነ ተቀብላለች ማለት ነው። አአ ኢየሱስ ክርስቶስ አምላክ አይደለም ብለው ሌላ ወር የሚያወሩ ከሆነ ከኛ ጋር ደግሞ ስለ ቁርኣን ማውራት እንችላለን። ግን ሀኒ ደግሞ እንደዛ እንዲሆን አትፈልግም። ቤቷ ጥያቄ ለእንዴት ገባሽ ሲሏት ኢየሱስ ክርስቶስ አምላክ መሆኑን አና አይደለም። አሁን ምን ያለው ሲጠመቅ ነው አለ። ሲጠመቅ ነው ካለ ይሄ እኮ ሁላችንንም እንደውም ካናን ጀምሮ እኛ ሁሉ እንማርበት ከመጽሐፋችን ላይ የሰው ልጅ ሲጠመቅ ክርስቲያን ይሆናል የሚል ማስረጃ ይስጠን። ከዛ እኛ ሁሉ እንማሃናን ብቻ አይደለችም፣ እኔ እንማርበታለሁ። ሁለተኛ ነገር ደግሞ ስንት አምላክ ነው? አንድ አምላክ አታመልኪም ካለ መጽሐፍ አለን። መጽሐፋችን ላይ ገብተው እናንተ እኮ አስር ነው አምስት ነው የምታመልኩት የሚል የአምላኮቻችንን ብዛት ከመጽሐፋችን ላይ ያሳየን፣ እንጂ ሎጂክ እኮ ነው እየጠየቀ ያለ፣ ከመጽሐፍ አይደለም እየጠየቃል። ሎጂክ ደግሞ እሷ ገና ሎጂካዊ ተማሪ አይደለችም ሎጂካ አታውራ ታወራ፣ ከመጽሐፉ ላይ አምጣና ሶስት አምላክ የሚል አስር አምላክ የሚል መቶም አምላክ ይሁን አሳየን ከመጽሐፋችን ላይ። ከዛ ሐናን ትማራለች። ጥምቀት ነው የሰው ልጅ ሲጠመቅ ነው ክርስቲያን የሚሆነው። ሲፈጠር ሙስሊም ነበር ካልከን የእናንተ ሃይማኖት እንደ እንደ ጅኒ በፀበል ነው እንደሚወጣው ምንድን ነው? ራስ አስቡ። የተፈጥሮ ሃይማኖት እንደዚህ በጸበል ሶስት ጊዜ ጮሃለች፣ ጮሁ ይወጣል እያላችሁኝ ነው። እንዴት ናችሁ? እሺ አንድ ድል እስጠውና የአሁኑ ልጅ ትንሽ እውቀት እውቀት እውቀት ስላለ ሊፈታተናት ከፈለገ አላህን አደለም፣ በልጅነት ተሳተፈ አይ እንት እሷ ቤቷ እንደዚህ እንዲወራ አልፈለገችም። ከባ አይ አይ ሰላም ነው። አንዴ ሙግት ሳይሆን ካወቀ እሱ አደለም የያኔውን አሁን አላህን ያቀረበ አሁን አሁን አሁን ያለውን አላህ የሚያመልከውን የሚያ ከሆነ እኔ አሁን እስልምና ቀበላል። እየሰማ ነው ተረጋጋ። እሷን ነው ይልኛ ጠይቁኝ ስላለ እሷን የጠይቁት። አንተ ተው በቃ አያስፈልግም። ክርክር አይደለም። አጥር በጥበት ቆይ። አይ ክርክር ነው የገባው። ምክንያቱም ሳታቂን ሄድሽው አታቂም ምናም ብሎ ካወራ የሚያውቀው ከሆነ የአሁኑን አምላኩን አሁን የሚያመልከውን አምላክ የሚያውቅ ከሆነ እሱ አውቀዋለሁ ብሎ በጠይቃቸውን ጥያቄዎች ከመለሰልኝ ሰው እምነቱን ሲቀይር ከአንተ ጋር አለ ወንድሜ አንዴ ከአንተ ጋር አንተ ጠይቃቸውን ጥያቄና ወደ ሲምና ብመጣ ኖርማል አወዳደረ መጣት ስላለብህ ነው ገብቶ ኋላ ወንድሜ አንተ አደለህም እኮ አንተ ሀና አደለ ሀናን አደለህም አንተ አንተ ነህ አንተ በራሱ አይምሮ ነው የምትኖረው አንተ በራሱ አይምሮ ነው የምትመላለሰው ሀናን በራሱ አይምሮ ነው የምትመላለሰው የምታምነውን የምታምነው የምትቀበለውን የምትቀበለው በራሱ አይምሮ ነው በቃ እኔ የተቀበልኩት በዚህ በዚህ መንገድ ነው ካለች አለቀ። አይ ስለማታቂ ነው እኔ ስለማቅ ነው ብሎ ሊሞግታት ከመጣ በመሞገታው ጥያቄ መጠየቋ ግድ ነው። በምንድን የመጣሹ ብሎ ግን በዚህ በዚህ የመጣሁት አለቀ። በቃ በዚህ በዚህ ይሄንን አየውም በዚህ ሂሳቤ መጣሁ አለቀ። አይ እኔ አቀዋለው አንቺ አታቂውም ካላት ማውቁን ማሳየት አለበት። አውቃለሁ ብሎ ማሳየት አለበት ግዴታው ነው። ስለዚህ እኔ እድል ልስጠው። ሃናንን ተዋትና እድል ልስጠው እኔ አሁን አሁን የሚያመልከውን አላህን አቀዋለሁ ብሎ በቃ እኔን ጠይቃት፣ እና ልውጣ። ተውስ በቃ ኸላስ መለስ አስገባ። ወይ በኋላ እኔ እሷ ወራና ሉታ አንዱ ላውራ። ቆይ ሰላም ነው። ለምን ታውቃለህ? የማትጠይቃት ወንድማችን፣ አንደኛ እሷ ምንድን ነው ያለችው? አውቄ መጽሐፍ ቅዱስን አውቄ መርምሬ ነው የሄድኩት። ብትኖሩ እኔ ራሴ ጠይቃት ነበረ

ተገለጠልኝ ያገኝ አምላክ በመጽሐፍ ብቻ የሚገለጽ አምላክ አይደለም። አባቴ ወይ እንደ እንትን አይደለም። አንድ ቦታ ቁጭ ብሎ በመጽሐፍ ብቻ የሚገለጽ ሳይሆን በፈለገው መልኩ ለሰዎች አልፈልግም፣ ጋር አለችኝ እኮ እኔም አላወራም። ችግር የለውም አብሽር። ችግር የለውም አብሽር። ጦሷል ጦሷል። እኔ ላውራ እና ደግሞ አንድ ነገር አንድ ነገር ትችላለህ፣ ግን ወደ መጽሐፋችን ወደ ሃይማኖታችን የምትገባ ከሆነ ግን የምታወራው ከእኛ ጋር ነው። ምክንያቱም የእኛንም የሚመለከት ነገር ስለሆነ አይ፣ እንዴት ገባሽ? ሆነ መልሳለች ኦልሬዲ ምን አለ መሰለሽ፣ እኔ አሁን ኖርማል ሁሉም ሰው አውቆ ነው ገብቶሻላ ፈጣሪውን የሚያመልከውን ፈጣሪ አውቆ መሄድ አለበት፣ ቁርአን ሐዲስ አውቆ። ግዴታ እያልኩሽ አይደለም፣ ገብቶሻላ ወደ ከእስልምና አሁን ወደ ከሆነ ለምንድነው እናንተ ላይላ ሀይለለ የሚለውን ቃል እንኳን ሳይዙ ሙስሊም ሆኑ ብለው ቃሉን ይችን አንድ ቃል እንኳን እኔ ክርስቲያን ነኝ የምላትን ቃል ማለት ለምን ለምንድነው የሚሰልሙት? ለምን ለምንድነው የሚሰልሙት? እስኪ ንገሪኝ። አንድ ሰው አውቀው ለምን የሚስለሙ? አውቀው ነው የሚሰልሙ አልከኝ፣ አይደለም ልኮ ለምንድን ነው የሚሰልሙት? ይኸውልሽ ለ አሁን መጽሐፍ ቅዱስ አንብበው ከሆነ ኖርማል፣ መጽሐፍ ቅዱስ አንብበው ከሆነ ወደ ቁርአን ሲሄዱ ወይም ሰምተው በቃ ይሄኛው ፈጣሪ ነው ትክክል ብለው ካመኑበት ነው አይደለም የሚሄዱ ሰዎች። አዎ ግን ቁርአንን አውቀው አይደል እኔ ግን ምን አለ መሰለሽ ከእምነት በፊት መጥቻ አለ መጥቻ አለ ወይ? ቆይ ቆይ ቆይ፣ ሰው ስላለ ነው። ሰላም ሰማኝ። ለምሳሌ ቆይ ቆይ ቆይ፣ አይደለም ጥያቄ ነው። ሙሉ ፍቃድ ክብር አለኝ በጣም የሆነ የእምነት ፖለቲካ የምሰሩ ሰዎች አላችሁ ከሁለቱ ፖለቲካ አይደለም። ፖለቲካ በነገራችን ላይ አንድ ነገር ልንገርህ። እዚህ ጋር መቶ ሰው የተወሰነ ሪከርድ ስላረገ ክርስትና ሰው የሚወጣ ወይም ደግሞ ከእስልምና ሰው የሚወጣ አይደለም። ይሄ አንድ ሰው የራሱ ስለ ሪከርድ አይገባኝም እኔ ለምን ነው ለምንድን ነው ያመንሽው፣ ያላችሁኝን ደጋግሜ ደጋግሜ ደጋግሜ ደጋግሜ ነገርኳችሁ። በነገራችን ላይ ልብ በሉ እዚህ ጋር መጽሐፍ ቅዱስ ራሱ እንዲህ ነው ያስረዳችሁ። አንድ ርዕስ ይዛችሁ መታችሁ ውድቅ ነው የምታረጉበት። ይሄ እኮ እንዲህ ይለው የለም እንደ እዚህ ጋር እኮ እንዲህ ይላል እኮ እዚህ ጋር እኮ እንዲህ ይላል እኮ እንደምትሉ ግልጽ ነው። ለምሳሌ አሁን እዚህ ሐፊዝ የሆነ ሐፊዘል ቁርአን የሆነ ሰው መጥቶ ቁርአን ቅራዴ ብለውት የእውነት ነው ምላችሁ ቁርአን ቢቀራ ሐፊዝ የሆነ ሰው እንግዲህ ቀላል አይደለም። ቁርአን ሰላሳ ጁዝ ቁርአንም በጭንቅላት ውስጥ መሐፈዝ፣ ያ ሰው እኔ ክርስትናን ተቀብያለሁ ብሎ ቁርአን ቢቀራ እዚህ ላይ ያለ ሰው ሁሉ ሜሽን እያደረገ ነው የሚስቀው። እንደዚህ እዚህ ጋር እኮ ትክክል አይደለም ማስተካከል፣ አምኖ የሚቀበል ሰው የለም። እመኑ በመጀመሪያ አንድ ሰው ከእምነቱ ይሄ ሰው ሲወጣ ማመን ነው ይሄ ሰው ነበረ፣ በቃ ወጥቷል፣ ጥሎ መሄድ ነው። አሁን ላንተ ጥያቄ ማቀርብልህ የሆነ ጊዜ ሻዳ ስትይዝ አንድ ልጅ ሰማሁና ቁርአን ሲቀሩ ሰቅ ሰቅ ሰቅ ብላ ለቀሰች። ያቺ ሰው ለምንድን ነው ያለቀሰችው? መልሰልኝ እስኪ። ቁርአን መቼም በአረበኛ ነው። አሁን እኔ እንደው ስቀራ፣ እኔ ብዙ እንኳ አልቀራሁም፣ ስቀራ አላውቃውም ተፍሲሩ ገባ፣ ግን የውስጤ ደስ ይለኛል። ቁርአን ሰላም ይሰጠኝ ነበር በፊት ስቀራ። እንደገና ደግሞ ከፍቼም ቤት ውስጥ እንደዚህ ሲደብረኝ የሆነ ነገር ስል ሰላም ይሰጠኛል። ገባ። ያቺ ልጅ ያለቀሰችው ያቺ ክርስቲያን የቁርአንን ማዕና አውቃ እኳ አይደለም፣ ፈጣሪ መራት። ማ አላህ ብላይ የተከተለችው ጌታዋ ገባ፣ ልቧን አራርቶላት ቁርአን ሲቀር አለቀሰች። እኔ እንደውም ስታለቅስ ገረመኝ ገረመኝና የፈጣሪ ነገር ሆኖ ነው እኮ እንጂ ይሄች ልጅ እኮ አሁን ቁርአኑ ገብቷት አይደለም አልኩ። ስለዚህ አሁንም እኔ ኢየሱስ ክርስቶስ ጠራኝ ግልጽ ይመስለኛል መልሴ። እንደጠራሽ ይሄች ልጅ ቁርአን ሲቀር አለቀሰች። እንዴት ጠራሽ ማለት አይ፣ እሺ፣ ቁርአን ቀርተሻል? አዎ፣ ቀርቻለሁ ትንሽ። እስከ ስንት ቀርተሻል? አንድ ጁዝ ራሱ አላረቁም። ሰቢህ ድረስ ሰቢህ ድረስ ነው ያፈስኩት። እስከ ሰቢህ ቅሪልኝ ካልክ አንድ ባንድ እቀራለሁ። ያው ቅሪልኝ፣ የቁርአን ቤት አይደለም። እኔ ቁሪልኝ አላልኩም። ስለመና ሶላት ሰግጅ ነበር፣ ሰግድ ነበረ በፊት ሰግድ አለ። አይ ከዚህ የገለበጠሽ ነገር አንቺ ጋ ምንድን ነው? እስልምና ላይ ያጣሽው ነገር እስልምና ላይ ያጣሁት ነገር ጥያቄ የሆነብሽ ነገር ምንድን ነው?

አንድ የበናታት ሌሎችሰሁሪፍ የእሱን እደግፈዋለሁ ለምን ወጣ? በጣም ጥሩ ጥያቄ ነው ጠየቀኝ። እውነት ለመናገር እኔ እንደዚህ ማለት በጣም እንትን ባልሆንም፣ እውነት ለመናገር የእውነት በሃይማኖቴ ነው። በፊት ስልህ ቀልድ ስልህ አንድ ሰው ስለቀራ ብቻ አይደለም። በጣም እንደዚህ የሚያልኩ ባልሆንም ጎበዝ ነኝ። የእውነት እምነቴን በጣም አከብራለሁ፣ በጣም እወዳለሁ። ጌታዬም ደግሞ ይሰማኛል፣ ያጽናናኛል። ከሰዓታት በኋላ ግን ቢያንስ ከአመት ከምናምን ከሁለት ዓመት ይመስለኛል እሰግዳለሁ ጾም አለው ግን ብዙ አይደለሁም ገባህ ያ ስሜት የለም እና ቁርአን ራሱ ሲይዘው ቁርአን ትልቅ ትልቅ ነገር ነው በሙስሊሙ ላይ በጣም ትልቅ ነገር ነው እንደዚህ የሆነ ቦታ ራሱ እስኪ ስራ ቦታ እንኳን ታገኘው የሆነ ቦታ ተተቀመጠ እንዴት በምን ድፍረታቸው ነው ብዬ እንትለዋለሁ እና ቁርአን በራሱ ሲይዘው ትልቅ ስሜት አሁን ላይ ግን ያ የለም እኮ ለምን ጠፋ ለምን ጠፋ እራሱ ጥያቄ ነው ሰይጣን ግን ይሄ ይሄ ሰይጣን ስራ እኮ ነው እንግዲህ በሰይጣን ተፈጎሳችሁት እናንተ አላውቅም። አይደለም፣ በሰጣ መፎስ አይደለም፣ እሱ ስሜት የለም። ለምሳሌ ሲከፋኝ ሲጨንቀኝ ወጣህ። ለምን አስወጣችሁት? እኔ ነኝ አስወጥታን። ለምን መሰለሽ፣ አሁን ከእስልምና ምን አጣሽ፣ ምናምን ይሉሻል። አንቺ ያለሽበት ይታወቃል፣ በነፃነት ነው የምትናገሩ። ስለዚህ አሁን ስለ እስልምና የሆነ ኔጌቲቭ ነገር ከተናገርሽ፣ እንደዚህ ተናገረች ተብሎ ሌላ ፖለቲካ ለመስራት ለሆነ አሁን እስልምና ኔጌቲቭ ነገር አልናገርም። ምክንያቱም ለምን ነው አሁን? እሱ እኮ እንደዛ ነው የሚጠይቀሻለሁ። ከእስልምና ምን አጣሽ? ምንድነው? ከዛ አሁን አይ እኔ አላህ አምላክ አይደለም ብትይ እንደዚህ ያለች ተብሎ ሌላ ጦርነት ነው የሚፈጠረው። ገምቻላ አይደለ? ስለዚህ እንደዚህ አይነት ሆነሻል፣ አይመለከታቸውም ትጂ እንደዛ አይደለም ማለት የጠየቁት ትጂ ልጠይቅሽ። ኖርማል አሁን አንቺ መጽሐፍ ቅዱስ እያነበብሽ መጽሐፍ ቅዱስን አንድ ሰሙን ተወት ብታደርጊ ኖርማል፣ ስልምና ጠርቷት ነው ተብሎ ነው እንደሚታሰበው ንገሪ። በመሃል እኮ የሆነ የሚያሳስትሽ የሆነ የሚያወዛግብሽ ነገር ሊኖር ይችላል አይደል? እንጂ ሌላ ሃይማኖት ኢየሱስ ክርስቶስ ሳይሆን የሚያወጣኝ ከእምነት ውጭ ነው የሚያደርገኝ። ገባህ እኮ እኮ

አይ እሱ አይደለም ሩቃ። እንግዲህ ፀበል የሚወስድሽው ይችላሉ። እሱን አልታ እሱን እኔ አላወራሁም። አሁን የጠየኩሽን ነገር ችግር የለውም አይ ተገለጠልኝ ምናምን፣ ቅድም ስለነበረ ምን ሆነልሽ ብዬሽ እኮ ነው። ወደ ሰይጣን እራሱ እኮ አሰስቱ እንደው እሺ ንገርሽ ጠንቋዮች እንኳን ቢያንስ በጠንቋያ ሲጓዝ የሚል ሰው ይኖራል እና በጠንቋ አመን ብለው እንኳን ከመቶ አንድ ፐርሰንት እንኳን እንትላቸዋል። ሰይጣን የሆነ ነገር ያመሳስልሻል ገብቶሻላ። ያ ደግሞ ትክክለኛ ነገር እሷ ደረሰችልሽ ማለት አደለም። መጀመሪያ ተረጅው ይህ ከሆኑ ችግሩ መጀመሪያ መማር ይኸውልሽ፣ መማርሽ ብትማሪ ከዚህ ሁሉ ነገር ይጠብቅሽ ነበር። የሰው ልጅ ሀብታም ነበር ሀብታም ነበር። የሰው ደሀ ሲሆን ደሀ ሲሆን ፈጣሪ ብሎ መቀየር አለበት። ሲጠይቃችሁም እናንተ እኔ ለምሳሌ ጌታዬ አላህ ሱብሃነሁ ወተዓላ ድሃም ቢያደርገኝ አካሌን ቢቆርጠኝ፣ ጌታ ሆይ አካሌን ስለቆረጠኝ ሀብት ንብረቴን ስላሳጠሀኝ እኔ እምነቱን ትጨውጣለሁ አለልም። አምላካችን እኮ ተናግሯል። ይፈትነናል በዱንያ ላይ የዱንያ ፈተና ስትወጣ ነው ጽናትን የሚያዩ እንጂ እንዴ ዱንያ ላይ ስመጣኔ ሀብታ ሙኝ ተደላድዬ አበባ መስዬ እንዲኖር አይደለም እኮ እኔ በዚያም አለው ገባ ግን ደግሞ የእምነት መጽናናት ማለት ኢማን ሲቀንስ ከሆነ ወጣችሁ ዓመት ከምናምን ተወታ አደረገኛልሽ እንደዛ አይነት አለ እንዴ! ለማንኛውም ችግር የለውም። አሁን ዋናው ነገር ይሄ ነጻ ፍቃድ አለሽ ኖርማል፣ ወደ ማንኛውም ነገር መካድም ማመንም ይችላል። በስልምና ላይ በስልምና ላይ ማመን ይችላል ሰው መካድም ማመንም ይችላል። ስለዚህ ወደ ወደዛኛውም ከገባሽ ውጪ ተማሪ ነው። ለማንኛውም ለወደፊትሽም ነገር አይ ቆይ እኔ አንድን ነገር ስለፈጣሪ በደምብ እሺ እኔ ደሞ ተሬ ልጠይቀህ ቅድም እኔ ምን አልካንተ አንድ ነገር አንቺ አንቺ ጋር ጥያቄና መልስ የለኝም አንቺ ጋር ጥያቄና መልስ አይደለም አይደለም እስልምና ላይ ጥያቄ ፈጥተሽብኝ አንቺ አሁን ስለከፈረችው እህቴ ነው ልጠይቅ የመጣሁት ስለከፈረችው እህቴ ነው ልጠይቅ የመጣሁት ከአዛብነት ወደ እምነት ነው የመጣችው እሱን ተይው ከፈራለች ከፈጣሪ ወንድ ወደ አምለክዳለች እሱን እሱን አትከራከሪ አላህ ራሱ ወንድ እንደሆነ እሱን ተይው፣ ለምን ታወራለህ? እሱ የማስረዳት ሁኔታ ጥያቄ ካለሽ እሱ ላይ ሙስሊም ቤት ላስረዳት። እሱ እሱን ነው እኔ እኔ ቤት እኔ ቤት ገብቶሻላ እንደዛ ከሆነ እናንተ ለምን ሻዳ ታስይዛላችሁ ላይላ ኃይላላ የሚለውን ቃል እንኳን ሳያውቁ ለምን ሻዳ ታስይዛቸዋላችሁ የመሀመድን ስም እንኳን አስተካክለው ሳይጠሩ ለምን ሻዳ ታስይዛላችሁ እናንተ እንደዛ ከሆነ እንዲህ አስር ጊዜ ውስታዙ እኮ ያአላህ እያለ እኮ ነው አንድ ሶስት ቃል ሳይሉ እኮ ነው እናንተ ሻዳ የምታሲዙ እኛ እኮ አሁን ይች ልጅ ገና ክርስቲያን እንኳን ሆኛለሁ አላለችም ከእስልምና ወጣሁ ነው ያለችው ግን ለጥያቄ ትመጣላችሁ እናንተ ጋር የሚመጡት ለምንድን ነው እንደዛ ከሆነ ለምንድን ነው ቁራን አንድ ቁጥር ጽፋችሁ አንድ ቁጥርን ጽፈሽ እኔ ሻዳ ያዝ የምትሉ? ለምንድን ነው ታዲያ፣ ለምንድን ነው ተማሪ የማትሉ? ሻዳ ያዝ ሲሏችሁ፣ አረ ውሸት እንዴ! እስልምና ናፈራር ሰው ትወጣለ እንዴ? ሰው ሳይማር ሃይማኖት ውስጥ መግባት የለም። እህታችን ተግባራዊ ሙስሊም ባለመሆንሽ ሸይጣን ተጫውቶብሻል። እኔ ልንገርሽ፣ ወላሂ ነው የምልሽ ሸይጣን እየተጫወተብሽ መልሰሽ፣ አንቺ ከአንቺ ጋር አይደለም የምናወራው። ከእናንተ ጋር እናውራም። እኛ ከእህታችን ጋር ለጠፋች እህታችን ታውራለ። አሁን ያንተ እህት አይደለችም። አንተ እያልካት ያለችው ሚውት አታድርገኝ። እሺ፣ ይሄ እናንተ ቤት አይደለም። የእሷ ቤት የእኛ ቤት ነው። የአንቺ ቤት አለ። ግን እኛ እሷ እነምናናግራት እሷ እህታችን ናት። እናንተ የማይረባ ቦታ ውስጥ ከታችሁ፣ ሼጣን ውስጥ ከታችሁ፣ የሆነ ነገር ውስጥ ከታችሁ። ምትፈልጉት ኢየሱስ የሚባል አምላክ በምድር ላይ የለም። ኢየሱስ ነብይ ነው። አላህ የሚባልም አምላክ በእኔ ለሷ ብዬ ነው እንጂ አላህ የሚባልም አምላክ እንደሌለ ከመጽሐፍ እየገለጥኩ አሳይ ነበረ። ትንሽ ይረጋጉ። አታስገባቸው። እንዴት ናችሁ? ሰላም ብያል ነው እህታችን። ቅድም ሀኒ፣ እንዴት ነው ሰላም? ናቸው ሀናን፣ ሰላም? እንዴት ነው

ምንድን ነው ጠንቋይም እኮ እንደዛ ያደርጋል ምናልባት በአደርግልሽስ የሚል ሀሳብ አታደርግልሽ የሚል ሀሳብ አስቀመጠና ስለዚህ እሱ የሚደረግለት ልክ ጠንቋይ በሚያደርግለት አክል ነው ማለት ነው ማለት ጠንቋይ በሚያደርግለት ማለት ነው ምክንያቱም እሱ አሁን እየተወሰደው አምላክ በነገራችሁ ላይ በተለያየ በአሰራሩ በተለያየ ነገር ይሰራል በአንቺ ይሰራል በእኔ ይሰራል በተለያየ ሰው ይሰራል አምላክ ሰው አመርጥም ኃጢአተኛ ነው ብሎ ብለን ባሰብ ነው ሰው ላይ አምላክ ይሰራል። ስለዚህ ሰው ስለማይንቅ ማለት ነው። ስለዚህ አሁን ምንድን ነው ያለው ወንድማችን ምናልባት ሲ ባታደርግች እሷ ባትሆን ወይ ደግሞ እግዚአብሔር ባይሆን ስለሚል ባይሆን ተብሎ እምነት የለም። እምነት እምነት በነገራችን እስከ ጥግ ድረስ ነው። እግዚአብሔር እንዲያደርግልኛል እስከተባለ ድረስ ያደርጋል። ከዛ የአንተ እምነት ግን ጠንቋይ አድርጎልሽ ሆና ስልጣን አድርጎልሽ ይሆናል የዛ ሰው እምነት እንጂ ያ ሰው እግዚአብሔር አድርጎልኛል ብሎ ካመነ ተብ አድርጎለታል። በቃ ፈጣሪ አድርጎልኛል ብሎ ካመነ ፈጣሪ አድርጎለታል እንጂ ስልጣን ቢሆንስ ምናምን ተብሎ ዛ የወረደ አመለካከት ተይዞ ተመቸው ግን መሞገሽ ጥሩ አይደለም፣ እንደ አንድ አማኝ ማለት ነው። ምክንያቱም አንድ ሰው ሲያምን ፈጣሪ አለ ብሎ ነው የሚያምነው። ደግሞ ፈጣሪ ራሱ በነገራችታ ሲመራ ወደ ክርስትና ሲመራ አስቀድሞ በሐዋርያት በነቢያት የተመሰክረለት ነው ክርስትና። እስልምና በመሐመድ ነው የተጀመረ ይልቁንስ ምና መስ ክርስቲ በመሐመድ ከመሐመድ በፊት እስልምና መኖሩ አረጋግጦበት የተፈጥሮ ሃይማኖት ነው አስቀድሞ ከነበረ ከተፈጥሮ ከነበረ ከአዳም ጀምሮ ውስጥ በምና መኖሩ ከቁራን ውጭ ማረጋገጫ ገብቶ ከዛ እኛ አሰላም አሌይኩም ዋአሌክ ዋአሌክ እንዴት አደራችሁ ሀሙድ እንዴት ነው ቲጂ ትመልሰለህ እንደ ጓደኛ ኡስታዝ ቲጂ ኡስታዝ ቲጂ እንዴት ነሽ አለ አደለም እኔ እኮ ስለ እናንተ ራሱ መከራከር ሰለቸኝ አሁን ሀዲሳችሁን አፊይዤ ምናምን እኔን ወክላችሁ እናንተ ጽፋችሁ አልተቻልሽም አልተቻልሽም ሰላም ናችሁ እግዚአብሔር ይመስገን። አይ የምንድነው በእናንተ ወገን ያለት ሲመጡ የቲጂ ዘመዶች መጡ፣ ቲጂ እንዴት ነበር የሚያምኑት ዘመዶችሽ እያሉኝ ተቸገርኩኝ። ግድ ነው እና ሀናን ዛሬ ጁማ እኮ ነው፣ ምን ትሰሪያለሽ? ወይ ጁማ ነው በቃ ምናምን ልስራ፣ በጁማ ቀን ቡና ምናምን አመለቀፍላ ደስ ይለኛል። ቡና እና ጨስ ጨስ አድርጊበት እስቲ። በጣም የለኝማ። እስኪ አንተ አምጣልኝ የወሎጣን እኮ ማራት ሰው ሶላት አንተኮ እኮ መምጣቱ አይቀርም ወደኛ። ሰው እኮ እየተቀየረ ነው በእናትሽ አንቺ። ቲጂ ፈርቶ ነው እንደው ሐሙዲ ፈርቶ ነው፣ በአደባባይ መናገር ድፍረታት ሆነው እንጂ ሳይቀይር እኮ አይቀርም። ታውቂያለሽ። ግን ፈርቶ መሰለህ ሀሙድ መግሪሽ ያለኩኝ እኔ ባለፈ ምን ብየሽ ነበር? ከወር በፊት አና ከወር በፊት አንቺን ሳላ ከፍር ከቲክቶክ አልጠፋም አላልኩሽም? ብየሻለሁ፣ ካስታወሽ እንደውም ስቀሻ። ትናንትና ደሞ ከዛ ደሞ ካሊር ትናንትና መጣና፣ ቲጂ ዘንድሮ ተሳክቶልሻል አመኛለሁ፣ በቃ ወላሂ አመኛለሁ፣ ተሳክቶልሻል አለኝ። እንደዛ ስል ሰምቶኝ ነበረ። ከዛ እኔ ደሞ ሞት ካሊድ ካሊድ አላወኩትም ኤሊ ብሎ ስሙን ከዛ እሱ ደግሞ ምን አለኝ መሰለሽ እንትን አለኝ እና ዘንድሮ ተሳክቶልሻል፣ ወላሂ አመኛለሁ ምናምን አለኝ። ከዛ እኔ ደግሞ አሁን እቅድ አንተን አንተን ገቢ ሳላደርግ አልሞትም እለዋለሁ። ብዙ ሰው ባለበት ነው የምነግራችሁ። በእኔ ቤት ነቢዩን መሳደብ አይቻልም። አላህን መሳደብ አይቻልም። ኢየሱስ መሳደብ አይቻልም። ክርስቲያን ሁን፣ ሙስሊም ሁን፣ አይዶን ኬር እምነት የሚለካው በስድብ ነው ብዬ አላምንም። ስለዚህ በጣም የሚያስጠላ ኮመንት እያየው ነው። የኔ ጋ ጋጠወጥ ቤት መሆን የለበትም። የፍቅር ቤት ተምሳሌት መሆን አለበት። የእምነት ነፃነት መሆን አለበት። በእምነት መቀየር ነፃነት ሰው ማገኘት አለበት ብዬ አምናለሁ። ስለዚህ የአስተሳሰብ ጎደሉ የሆናችሁ የአእምሮ ጥበት ያለባችሁ ከሁለቱም እምነቶች ቴሴር አድርጉ የሚያስጠላ ስድብ ለአምላክ ይቅርና ማለት ነው ለሰው መስ ሰው እኔ ሰው ነኝ፣ እኔ ክብር ይገባኛል ሰው እኔ እኮ ተራ እኮ ነው፣ እኔ ተራ እራሴን ለማስከበር ቁሜ ያለሁ አትስ ደቡይ ብዬ እንጨረጭራለሁ። ስለዚህ የትኛውም አምላክ እንዲሰደብ ፍቃድ አልሰጣችሁም፣ መቼም ቢሆን አላደርገውም። ስለዚህ በጣም የሚያስጠላ እያየዋችሁ ነው ከሁለታችሁ፣ ጸያፊ እናንተ አሁን ለእምነት አይደለም የምትዋጉት፣ ለጋጠ ወጥ ባህሪያችሁ ነው እየተዋጋችሁ ያላችሁ ቤታችሁን ከፍታችሁ የብልግናን ተናችሁን እዛ ሄዱን አስተናግዱ። ስለዚህ የእውነት ክርስቲያኖች ምት አርጓቸው፣ ሙስሊሞችንም ክርስቲያኖችንም እንዳት ወለቁ ኮመንት ቢታይ በጣም ነው የሚያሳፍረው። ባለጌዎች እና ምን እያላችሁ ነው? ልክ ነሽ አትሰዳድ ያቡ በካችሁ። የኛ ልጆች ምንም መጥፎ ኮሜንት አትጻፉ። ይሄኛ ትንቢት ተፈጸመ። መጽሐፍ እንድትመልላት የማ የቲጂ ትንቢት ነው የተፈጸመው? አዎ ትንቢት ተፈጸመ። በተገዛ አልክ። ከአሁን በኋላ ቀይር ስሜን፣ ነብዪት በለኝ። አግቢያለሁ ብስቅ ነበረ። ቆይ ሰግጄ እና ቡና አልጠጣሁም። ቡና ጠጥቼ እስቃለሁ። ወይኔ ቡና ከጠጣክ በኋላማ ገቢ ነው የማደርግህ። ሲሲስ ካሁን፣ ደግሞ ትንቢት እኮ የምናነበው የተጻፈን ነው እንጂ ጸሐፊውን አግኝተን ነው አናቅም። የአሁኑ ለየት የሚያደርገው ትንቢት ጸሐፊዋ በሕይወት አለች። ወይኔ አንቺ ታድለሽ። አንቺን ለማግኘት እንግዲህ ሰው የሚከፍለው ብር አስበሽዋል? ትጅ ሰባን፣ ማረግሽ ብሩ ሸሪንግ፣ ሸሪንግ ሰባ ርግ እንትና ነው እንትና ነው ነብይት የሚለኝ ኤክሶ ማለት ነው እያለ ምንድን ምንድነው ኢቴስት እያለ ከሃይማኖት ውጪ። አንድ ቀን ተጣላን ተጣላንና አስወርጀው ምናምን ከዛ አንተ ክርስቲያን ሆነህ ካላየው እኔ እሞታለሁ ስለው ሳቀብኝ። ከዛ በአመቱ ነው ምናምን ክርስቲያን ሆነ። ከዛ ነብይት ይለኛል አሁን ሲያይ አሁን የአንቺ ደግሞ ጎር እግዚአብሔር ተያጀ ማታ ጠንቀቁ እቺ ልጅ የሆነ በቃ ተጠንቀቁ፣ ፍሩ፣ በሩቅ ፎሎንሱ ሙስሊሞች፣ ፎሎ ተቲጂ ቤት ፎሎ አንሱ እንዳትገቡ፣ ታከፍራችኋለች። ጥንቃቄ ያርጉ። ሀሙድ ተጠንቀቅ። እንት አይ ትጂና አኔ እንኳን ልታወቃለህ። እንት ነቀርሽ ማሚንም ያው እንቷን ነው እቷን ወስዳለች በሚለው እንትን እንበለው ተለወጠች እንዴ አይ እሷን እኮ ተንብዬ ነበር፣ ከወር በፊት አንቺን ሳላከፍር ከቲክቶክ አልጠፋም አልኳት። ግን እኮ አለው እግዚአብሔርን ካሊዶ ሰምቷል። ቲጂ እኔ አምኛለሁ። በቃ ተሳክቶልሻል። ከታምራት ገለታ ጋር ነበር ይቆ አይደለም ንገሪን ማለት እንደዛ። ይሄ በኮንፊደንስ የመጣልሽ ቃል በምን ምክንያት መጣ? እንግዲህ እና አላቀ፣ ማለት እዚህ ምንድነው፣ እንደቀልድ የተናገርኩት ግን በጣም እንደውም ከሰው ጋር ስናወራ ሀናንን ለምን ይሰድቧታል? ሀናን እኮ በእምነቷ በጣም ጠንካራና እና እምነቷ ላይ ቀልድ የማታውቀው ነው ምናምን ብዬ ኖርማል አውርቻለሁ። ግን ውስጤ የሆነ ቀን ጆይን ስትይ እኔ አንቺን ሳላከፍር አሞ ምናምን ከቲክቶክ ራሱ አልጠፋም፣ ቲክቶክ ቢዘጋ ራሱ ምናምን ብዬ ስናገር አንቺ ስቀሽ ወጣሽ። እና ግን ምንም እንትን አይቻ አይደለ አ አንቺ ከወጣሽ ደግሞ በሶስተኛው ቀን ነበር የሆነ ልጅ ራሱ እንደዚህ ምሉ እርግጠኛ ነኝ ትመጫለሽ እያለ ሲምል ጾለት አዳሪን አልተኛም ሲል ነበር።